አሰላሙ አሌይኩም ራህመቱላሂ ወበረካቱሁ ውድና የተከበራችሁ ቻናሌ ተከታታዮች እንዴት ናቸው? ከእኔ ጋር አልሐምዱሊላሂ ረቢልዓለሚን። ዛሬ እንግዲህ እህቶቼ የምትጠይቁኝን ኮሜንት ልመልስና የመጣሁት ማለት ነው። በተለይ ስለ ካርጎ ለማድረግ የፈለጋችሁ ልጆች፣ ኢትዮጵያ ለቤተሰብ ለዘመድ ለእህቴ ልጅ ለወንድሜ ልጅ ብዙ ነገር ለማምጣት አስቤ ያለሁኝ በጣም ብዙ ናቸው። አንዷ ምናለች እንደውም ከሀያ በላይ ይሆናሉ ብላለች። እና ለእነሱ ሁሉ ገዝቼ ላምጣ ወይ እንዴት ነው? ደግሞ ቤተሰብ ብዙ ናቸው፣ የአባቴ ዘመዶች ብዙ ናቸው፣ የእናቴ ዘመዶች ብዙ ናቸው። እንዴት ላድርግ የምትሉ በጣም ትጨነቋላችሁ። ልገባ ፈልጌ ነበር ግን እንዴት አድርጌ ለዚህ ሁሉ ቤተሰብ ገዝቼ ካርጎ ሳደርግም በጣም ብዙ ወጪ ነው የሚጠይቀው እያላችሁ እንግዲህ የተጨነቃችሁ ነው ምከርኝ የምትሉ ልጆች፣ እኔ ለእናንተ የምመክራችሁ ባዶ እጃችሁን እጅና እግራችሁን ይዛችሁ፣ ወይም ደግሞ ወርቅ ገዝታችሁ፣ ወይም ገንዘባችሁን ይዛችሁ በቃ መግባት ያለባችሁ ማለት ነው እንጂ ለቤተሰብ ለአባቴ ቤተሰብ፣ ለእህቴ ልጆች፣ ለወንድሜ ልጆች እንዲ እንዲ እንዲ እያላችሁ ገንዘባችሁን አታፍስሱ። እዛ ገዝታችሁትም መታችሁ፣ ደግሞ እዚህ እንግዲህ ካርጎ የምታደርጉበት የምታወጡበት በጣም ከባድ ነው። ግን ያ ሁሉ እናንተ ገዝታችሁ ለፍታችሁ እንዴት እንደመጣ እንግዲህ የምናቅ እናቀዋለን። ግን እዚህ ተራ ነገር ነው የሚያደርጉባችሁ ምንም እንደቁም ነገር አይቆጥሩባችሁም፣ አይቆጥሩላችሁም። ያኔ በቃ ከምን የአረብ ውራጅ ነው ይዛልን የመጣችሁ ድረስ በጆሮዬ ሰምቻለሁ። ወላይ ነው ምላችሁ። እኔ እንኳን ይዤ አልመጣሁም አልሐምዱሊላ፣ ባዶ እጄ ነው የገባሁት። የራሳችሁን እቃ ብቻ እርትብ አድርጋችሁ ካላችሁ ይዛችሁ ነው፣ ከሌላችሁ ግን አትግዙ። የራሳችሁን ራሱ ካርጎ አትበሉ። አይደለም፣ ከዛ ማስገቢያው ካርጎ ማድረጊያው፣ እዚህ ማውጫው ራሱ ከባድ ነው። በባህር ካላካችሁት በሰጠ ማለት ነው። በባህር ደግሞ ከዚህ በፊት ልኬ አይታችኋል፣ እንዴት ምስቅልቅል ሆኖ እቃ ተሰብሮ ምናምን እንደመጣብኝ ማለት ነው። እና በባህር ከስንት አንድ ነው እንደድል በጣም የሚገባላቸው ማለት ነው። ያለበለዚያ እቃው ተፈትሾ እንትን ብሎ ተሰባብሮ ምናምን፣ ወይ ደግሞ በጣም ብዙዎች ናቸው እኔ የማውቃቸው የተወረሰባቸው ማለት ነው። ውዶች ዬ፣ እና ጥንቃቄ አድርጉ። ይህን ሁሉ ገንዘብ እዛ አውጥታችሁ ገዝታችሁ በሪያል እኮ ነው፣ አስቡት። አሁን ላይ ሪያሉ ቢመነዘር ለምን ሀምሳ ብር አትሆንም? በጣም ብዙ ናት ኢትዮጵያ። አንድ ሺ ሪያል እኮ ሀምሳ ሺ ብር ገብቷል ኢትዮጵያ አይደለ? ስለዚህ እናንተ ብራችሁ መያዝ አለባችሁ። ወርቅ ግዙ፣ ወርቅ ገዝታችሁ ያዙ። ከዛ ውጭ ግን ኮተታ ኮተት ሰብስበን ኢትዮጵያ ገብተን ለዘመድ እናድላለን የሚባል ነገር አይሰራም። እኔ እንደምመክራችሁ ማለት ነው። እኔ በጣም ጠቅሞኛል። ባዶጀ ባዶጄ መግባቴ ጠቅሞኛል። በቃ የተቆጣ ያኮረፈ ያኩርፍ። እንደዛ እንዳይሆኑ ከፈለጋችሁ ደግሞ ትሄዳላችሁ ቤት ወይ ደግሞ ከመጡ ለልጆቻቸው ሀምሳ ሀምሳ ብርም ቢሆን ችግር የለውም። እንደዛ አድርጋችሁ ላሉት ልጆች መስጠት ለትንንሾቹ ማለት ነው ትልል ማንም ለእናንተ ዙሮ የሚያዝን የለም። ማንም አደረገችልኝ የሚላችሁ የለም። ከአላህ በኩል ማግኘት ከፈለጋችሁ ደግሞ እነሱ አላቸው ዙሮ የሚያጣጥሏችኋል። ስለዚህ ለሚረዳ ሰው በጣም ብዙ ነው የሚረዳ ሰው ያለው ማለት ነው። እናንተ ነገ ካላህ እናገኝበታለን ብላችሁ ካሰባችሁ በጣም ብዙ ኸይር የምሰሩበት ነገር ሞልቷል። ሶ እና እዚህ መታችሁ እናንተ በቃ ወይ እነሱ አላመሰግኗችሁ፣ እናንተ በጣም ብዙ ወጭ ነው ያወጣችሁት። ይህንን ነገር እነሱ አያውቁም፣ አይረዱም። ሲያጣጥሉባችሁ በጣም ይሰማችኋል። እና እህቶቼ የጠየቃችሁኝም እንደዚህ ምን ይዘን እንግባ፣ ካርጎ ውስጥ እንዴት ነው፣ ለማን ለማን ልውሰድ እያላችሁ የምትጨነቁ ምንም እንዳትገዙ። በቃ ምንም እንዳትገዙ። ባዶ እጃችሁና መግባት ያለባችሁ። ማንም አያመሰግናችሁ ማንም እንደውም ስታጡ እናንተ ስትቸገሩ፣ እንዴ እዛ ስትኢጃዛ ቤት ስትቀመጥ ኑሯ መታ እዛ ስታጠፋ ስትለራሷ እንትን ስትግጀለጀል ኑሯ መታ ነው እዚህ ያጣችሁ እኮ ምናምን ብለው እናንተን እንደውም ሌላ ስ ሌላ ስም ነው የሚሰጧችሁ ማለት ነው። እኔ እያየሁ ስለሆነ ነው እየሰማው በጆሮዬ ኢትዮጵያ ተቀምጫለሁኝ። ስለዚህ የኔን ምክር ስሙ። ወላይ ልክ በቃ እንደ ቤተሰቦቼ እንደ እህቶቼ ነው ማያችሁ። እና እንድትጎዱ አልፈልግም። ይህንን አስተሳሰብ አዝልቃችሁ ጥላችሁ ወርቃችሁን ግዝት ገንዘብ ካላችሁም ሴቫ አድርጋችሁ ያዛ አድርጋችሁ ኢትዮጵያ ገብት ስትሉ ቶሎ ስራ መጀመር በቃ። ከዛ ሰው እናንተ ስትሰሩ ስትቀየሩ ኢትዮጵያ ሲጀመር ከገባችሁ ማንም እናንተን ዙሮ ያይም፣ ገንዘብ አይጠይቃችሁም። ካኮረፉም የመጀመሪያ አካባቢ ምናምን እንደመጣችሁ ለምን ይሄን ሳታመጣል ሊሉ ይችላሉ። በኋላ ግን በቃ ከሂደት ከኑሮ ብዛት እነሱም ያን ነገር ይተውታል። ስለዚህ እኔ ለይሉንታ ይሉንታ ነው አብዛኛው። በነገራችን ላይ እኛን የሚገለን ይሉንታ ነው። ይሉንታ የሚባል ነገር ጣሉት። እናንተ ብታጡ ማንም ዙሮ አያችሁም። ማንም መራ ተቸገረች አይሏችሁም። በገዛ ስራዋ እኮ ነው የተቸገረችው። ስትጃጃል ኑራ እኮ ነው የመጣችው። እናንተ እኮ ልፍት ብላችሁ አረብ አረብ ቤት እንቅልፍ ሳታዩ እኮ እየሰራችሁ ነው፣ ግን የሚሉት እንደዛ ነው እነሱ። እኛ እየተገረድን ሽንት ቤት እያጠብን አንገታችን ደፍተን ቢያመን ወገባችን ራሳችን አስረን እየሰራን፣ እነሱ ግን ስትጃጃል እኮ ኑራ ነው። ኢጃዛ ቤት ስትቀመጥ እኮ ኑራ መታ ነው እኮ። አሁን ያጣ የተቸገረችው ማንም አያዝንም። ማንም ከኛ እንደውም እኛ እየሰራን መዳን ቤት ከምንኖረው የተሻለ ኢትዮጵያ ያለ ሰው ይኖራል፣ ልንገራችሁ በቃ ለሽ ብሎ ሰላማዊ የሆነ እንቅልፉን እየተኛ የፈለገውን ነገር እየበላ ከዛ ያለውን ግን ላኩልኝ፣ ለድግስ ለእንደዚህ አይነት ነገር ለማይረባት ደግሞ። ይሄ አሁን ሰደቀ የሚባል ነገር መጥቷል። ሰባትነሽ፣ አራት ወርነሽ ምናምን ምናምን እየተባለ ማለት ነው ወርነሽ ምናምን እየተባለ በጣም ብዙ ገንዘብ ይገፈገፋል። ይሄ ነገር ደግሞ እንደኛ እንደ ሙስሊሞች ያው ታቃላችሁ ሰደቃ ከሆነ በተለይ ለሞተ ሰው በጣም የሚወደደው ሰደቃ ጃሪያ ነው። በእርግጥ ገዝታችሁ ይህም ሰርታችሁ ምግብ ማብላቱ ለሚስኪን የተወደደ ነው። ነገር ግን ሰደቃ ላይ ሲሆን በቃ ዘመድ ግዴታ ዘመድ ተፈልጎ ተጠርቶ በቃ ያ ሰው ደካማ ሆኖ ከቤቱ የሚሰራው ሰው የሚሰራለት ሰው ተቸግሮ ነው ያንን ምግብ የሚሰራው። አንድ በሎ ሁለተኛ ነገር ደግሞ ያ ሰደቃ ተብሎ የአራት ወር ወይ ምናምን ተብሎ የተጠራው ሰው ተቸግሮ፣ በቃ ምን ይዤ መሄድ አለብኝ፣ ዳቦ መጋገር አለብኝ፣ የሌለውን ተጨንቁ ማለት ነው። ይሄ መርዳትና ይሄ ሰደቃ ማድረግ አይባልም በፍጹም። ግን እንደዚህ ነው ያለው ኢትዮጵያ ላይ ማለት ነው። እናንተ ገንዘባችሁ እንትልካላችሁ ወይ ያ ሰደቃ ተብሎ ለሞተው ሰው አይደርስ ወይ ደግሞ በቃ ኸይር ነገር አሁን ሰደቃ ጃሪያ ቢሆን መስጂድ ለማሰራት ገንዘቡ ብንሰጥለት ምንጊዜም ሀሰናት ይደርሰዋል። እኛ አገር ላይ ግን እየተሰራ ያለው ከዛ ተቃራኒ ነው እና አንድ የሞተ ሰውዬ ምን ብሎ ሞተ መሰላችሁ። ሰውየው የሚጠይቀው አቶ ርቦት ምናምን ነው። ታሪኩን ልታውቁ ትችላላችሁ። እዚሁኛው ሀገር ስለሆነ ማለት ነው የኛ አካባቢ ሰዎች ከዛ በጣም እየራበው ባዶም ብጭ አንድ ቤት ተዘግቶ ምናምን እየኖረ ሰው የለው ሁኖ ከዛ ምን አለ፣ ለጎረቤቶች ኑዛዜ ሲናገር ከኔ ከለቅሶዬ ዱቄት ኬሻ ባህያ ጭኖ የመጣ ሰው እንዳትቀበሉ ምክንያቱም እኔ በሀያት እያለሁኝ ያልጠየቀኝ ሰው ከሞትኩ በኋላ ዱቄት ይዞ ቢመጣ ምን ያደርግልኛል? እኔ የሞትኩት በራብ ነው፣ ብቻዬን ተዘግቼ ነው፣ ሰው የለኝ ሆኖ ጠያቂ አጥቼ ዘመድ አጥቼ ነው በራብ የሞትኩት፣ እና ከለቅሶዬ ላይ ምንም አይነት እህልም ሆነ ተጭኖ ዱቄትም ሆኖ እንዳይመጣልኝ ብሎ ተናዘዘ እና እዚህ ኢትዮጵያ ላይ እየተደረገ ያለው እንደዛ ነው። ከሞተ በኋላ ነው ሁሉ ሁሉም የሚያሽቃብጠው ለሰይም ሰሊሁን ለምን ይሁን እኔ አይገባኝም አለሁ አለም ግን በቃ ከሞተ በኋላ ነው ሰው የሚጠይቀው ሰው የሆነ ነገር የሚያደርግለት ሰው ታሞ መረቅ አምሮት መብላት ስጋ መብላት አምሮት ከሞተ በኋላ ስጋ እዛ ቤት ስጋ ይሰራል ወይ በሬ ይታረዳል ወይ ወይ ፍየል ይታረዳል አያችሁት እና በጣም ከባድ ነው። ለዚህ ለዚህ ለዚህ ደግሞ እናንተ ገንዘባችሁን አትላኩ። ድግስ ስትባሉ በተለይ ገንዘባችሁን አታጥፉ ነው ምለው፣ እንደኔ ማለት ነው፣ አይደለም ኮተት ሰብስባችሁ መምጣት ለዘመድ አዝማድ ብላችሁ ይቅርና፣ ለድግስ ስትባሉ ራሱ ወላሂ እኔ እህት፣ ወንድም፣ እናት፣ አባት ቢሆን ራሱ ከሌላችሁ የላችሁ ውዶች እዬ ማለት ነው። ከሌላችሁ የላችሁም። እና ብዙ ጊዜ እኔ ስሰማ ሰዎች ምን ይላሉ? በጣም ትልቅ ድግስ ተደርጎ የተደገሰ ከሆነ ባክ የአረብ ሀገር ብር እኮ ነው ምናምን ይባላል። አያችሁት? ይሄ ግን ኤስራፍ ነው የሚደረገው፣ ወይ ትክክለኛ ነገር የሚያደርጉት ነገር የለ። እና እንደዚህ እንደዚህ አይነት ነገሮች ላይ ራሱ ብራችሁን እየላካችሁ አትበሉ። ነገ መልሳችሁ መታችሁ የምቀውሱት አይምሯችሁ በሽተኛ የሚሆኑ እናንተው ናችሁ። በኋላ የሚረዳችሁ የለም። ገንዘባችሁን ያዙ። በቃ ወርቅ ግዙ። ጭክን ማለት ልመዱ። በኋላ ከሚፀጽታችሁ እና እናምጣ ለከሊት እናምጣ ለከሌ ልጆች ለከሌ ልጆች አምስት ናቸው ሰባት ናቸው ሀያ ናቸው ብትሉት እናንተ የምትጠቀሙት ነገር የለም። ብታመጡላቸውም አያመሰግኗችሁም። እንደ ኮተት ነው የሚያዩት። አይመቻቸውም ሲጀመር የአረብ ሀገር ልብስም ሆነ ጫማ በሉት አይመቻቸውም በቃ ፈርድ ፈርድ ከሆነባችሁ መታችሁ እዚህ ገበያ ላይ ሄዳችሁ የፈለጋችሁትን ነገር እዛው አይተው እነሱ የመረጡትን ነገር ይወስዳሉ። ምሳሌ ፈርድ ከሆነ ማለት ነው። ካልሆነ ግን በቃ ቀለል ያለ ብራችሁን ሰጥታችሁ መገላገል ነው። ኮተት አታብዙ እላችኋለሁ። ውስጤ ንፍር ያደረገ ነገር ነው፣ በማየው በምሰማው ማለት ነው። ኢትዮጵያ ውስጥ ብዙ ሲባሉ ይዘው የመጡት ሁሉ ብዙ ሲባሉ እየሰማሁኝ ነው ውዶችዬ። ለእናንተው ነው ይጠቅማችኋል። ሴቭ አድርጉት አሁን ዛሬ ተናገርኩትን ማለት ነው ለበኋላ ስለሚጠቅማችሁ። የዛሬ ቪዲዮ እንግዲህ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሰን እስከምንገናኝ አላህ ሰላማችሁን ብዝት ያደርግልኝ፣ አገራችንም ሰላም ያደርግልን። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ